አላሙዲን ይሳሳትብሻል። እሷን ትም ሰይ ቅረብሽ ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል? እንዲቆይ ግን እናንተ እኔ ሲጀመር እንደዚህ ስህተት ይታረማል፣ እኔ አላርመውም። ሲጀመር አይደለም። ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ። ታውቁ